ሰዎች እንደዚህ የሚጮሁባችሁ የሚፈነጩባችሁ ትልቅ አንድ ማወቅ ያለባችሁ ወሳኝ ምክንያት አለ። ለምንድነው እንደዚህ እንደፈለጋቸው ዝር ሆነው የሚጮሁት? እህቶቼ እነግራችኋለሁ። እስከ መጨረሻ ተከተሉኝ። እስከ መጨረሻ ካልተከተላችሁኝ የምሬን ነው አይገባችሁም። የቪዲዮ ግን በጽሙና እስከ መጨረሻ ስታዳምጡት የቪዲዮ በደንብ አብራርቼ እነግራችኋለሁኝ። ከእናንተ የሚጠበቀው ለሌላ እህቶቻችሁም እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮ ስገባላችሁ አረቦች ጋር ደሞዛችሁ፣ የመጀመሪያው ስህተት ደሞዛችሁ ስታጠራቅሙ፣ እነሱ ጋር ደሞዛችሁ ስታጠራቅሙ፣ አናታችሁ ላይ ማራት ለማራት ምንም አይቀራቸውም። የት አባቷ ትሄዳለች ነው። በጣም ብዙ እህቶች አሉ። አንድ እህት የምናለችኝ አስራ ሶስት ዓመት ሰርቼ እነሱ ጋር ብዙ ብር አለኝ አሁን ሰዎቹ ተቀየሩብኝ እና እንዴት ብዬ ልቀበል የለፋሁበትም ፖሊስ ልደውል ወይስ ምናምን ብላ ኮሚኒቲ ላይ ጽፋለች በዛ ጋ እንድሰማዋለች ብዬ አስባለሁ ማለት ነው አረቦች ቤት ሲሰሩ ደሞዛችሁን በየወሩ ጠይቁ በየወሩ ጠይቃችሁ ተቀበሉ ጠይቁ ብቻ ሳይሆን ጠይቃችሁ ተቀበሉ ሁለት ሶስት ቀን ሲቆይ ከወርሴል አክሩፉ ብር ካልሰጠሽኝ አልሰራም። አርፍዳችሁ ተኙ። ለምሳሌ ትምህርት ቤት ልጆች ትምህርት ቤት የምትሸኙ እህቶች እስቲ ሻዩን ፉት ልበለው። ለምሳሌ ልጆች ትምህርት ቤት የምትሸኙ እህቶቼ ማለት ነው። ተኙ አርፍዳችሁ። ለምን አልተነሳሽን ከተባለሽ፣ ብር አልሰጠሽኝም። እንዴት ብዬ ነው የምነሳው? የእኔም ልጅ እኮ ትምህርት መሄድ ይፈልጋል። ትምህርት ቤት ላንች ቦክስ ይዞ መሄድ ይፈልጋል። ግን ብር አስፈልገኛል። ስጭኝ፣ ብሬን ስጭኝ፣ እኔ እሰራልሻለሁ በሏት። ወላሂ ምን ጥንክር በሉ። በቃ በደሞዛችሁ አትደራደሩ ማለት ነው። በደሞዛችሁ የምትደራደሩ የምትልፈሰፈሱ ከሆነ እናንተ የበታች ሆናችሁ ተለማምጣችሁ እንድትኖሩ ነው የሚያረጓችሁ ደሞዛችሁ ማትቀበሉ ከሆነ ማለት ነው። በተጨማሪ ደግሞ ልፍስፍስ ይሄ አብዛኞቻችሁ ማለት ነው። መዳም ከሳቀችላችሁ ማለት ነው በቃ እንደ እናታችሁ ነው የምትመስላችሁ። አንቺ እኮ እንደ እናቴ ነሽ ብላችሁ ብር አንቺ ጋር ይቀመጠልኝ ብላችሁ የምትሉ እህቶች አላችሁ ማለት ነው። አረብ ለነጌ አይልም እንኳን የአንቺን ገንዘብ ተይና የራሱን ደሞዝ እንኳን ለነጌ ብሎ አያስቀምጥም። እውነታው ነው የምነግራችሁ፣ ወላሂ እውነት ነው የምላችሁ። ተጠንቀቁ። ብራችሁ የምትልኩበትን ሰው ምን ሊያደረገው ነው ብር ምልከው? ለምሳሌ ወደ ኢትዮጵያ ስትልኩ ብር እንዴት ላስቀምጥ፣ ለቤተሰብ ስትረዱ፣ ለምሳሌ ብሩን የምሰጣቸውን ብር ለወጪያቸው የግል መሆን አለበት። ለእናንተ የሚቀመጠው ብር ለግል መሆን አለበት። እናታችሁን ነው ማመን ያለባችሁ ከማንምና ከምንም በላይ ማለት ነው ለምን መሰላችሁ እንደዚህ ካላላችሁ አባት ሽም ይሁን እናት ሽም ይሁን እህቶች ሽም ይሁን አረብ ሀገር እስካላዩ ድረስ ይሄ እኮ የተረፋት ነው ምትልከው ብለው ነው የሚያስቡት እናንተ ደሞዛችሁ ወይ አንድ ሺ ነው ወይ ስምንት መቶ ብር ነው ወይ ሺ አምስት መቶ ብር ነው እናንተ ያንን ሺ አምስት መቶ ብር ጨርሳችሁ ብትልኩት እነሱ ምንድን ነው ይሄ እኮ የተረፋትን የላከችልኝ ብለው ነው የሚያስቡት። እናንተ ካልተናገራችሁ ማለት ነው። ብዙ ጊዜ ብዙ እህቶቼ የሚኖሩት ሕይወት ሌላ ነው። ፎቶ ተነሰው ፖስት የሚያደረጉት ወይም ኢትዮጵያ የሚልኩት ፎቶ ሌላ ነው ማለት ነው። ልክ በቃ ተመችቷቸው እንደሚኖሩ አድርገው እኔ በነገራችን በጣም በርካታ የተበሉ ቤቶች ስለማቅ ነው። አሁን እኔ ብዙ ጊዜ ልጆች ካገኘ ወይም የተለያየ ቤት ስለምሰራ ካገኟቸው ወላ መክራቸዋለሁ። ወይም ደመወዛችሁ ትቀበላላችሁ ወይ ምግብ ትበላላችሁ ወይ ትጠጣላችሁ ወይ ብዬ እጠይቃቸዋለሁ። ለምን እማያውቁ ስላሉ አዳዲሶች፣ አሁን ምንም አያውቁም። በቃ ልክ እንደፈለጉ ነው የሚያረጓቸው አረቦች ማለት ነው። ስልክ ስልክ የሌላቸዋሉ ታውቃላችሁ፣ ይሄንን ስልክ የላቸውም። ደሞዛቸው ተይዞ ወይ በስድስት ወር ወይ በሰባት ወር በባንክ የሚላክ እህቶች አሉ ማለት ነው። እናንተ ራሱ እንደዛ አይነት እህቶች ካገኛችሁ ምከሯቸው። ወላሂ እኔ አላልፍም እኔ አላልፍም ሐቂቃ በግድ ነው ማናግራቸው ሳገኛቸው ማለት ነው። እና ስትሰሩም በልኩ ስትኖሩም በልኩ ስታወጡም በልኩ። ለምሳሌ አሁን እናንተ በየወሩ ደሞዛቸውን ትልኩት አላችሁ፣ ትልኩት አላችሁ፣ እናንተ አስቀምጡ ካላላቸው አያስቀምጡላቸውም። ለእናንተ ማለት ነው፣ አያስቀምጡም። ማንም አያስቀምጥልሽም። እቺ ይሄ የተረፋት ነው የምትልከው። እነሱም እኮ ለቁም ነገር አያወሉትም። ምክንያቱም ተስፋ ነዋም ያደረጉት ነገ ሌላ ትልካለች ብለው ነው የሚያስቡት። ብር አበድረኝ ያላቸው ሁሉ ነው የሚያበድሩት ማለት ነው። የሚገርማቸው ነገር እና ተቆጠቡ። ቤተሰብ አትርዶ አይደለም የኔ ሐሳብ። እኔም ቤተሰብ እንረዳለው፣ ግን ራሴን አልጥልም። ለምን ነገ ቢሄድ ራሴን ማንሳት ራሴን መጥቀም የምችለው እኔ ነኝ። ነጌ ይሄ እጄ ከቤተሰብ ጋር አልኖርም። ለቤተሰብ አርጌ አርጌ ለራሴ ባዶ ከቀረው ነጌ ኮ ወይም እኔ ማግባት አይቀርም። አግብቼ የማይረባ ባል አግብቼ ድሃ ባል አግብቼ ልጅ አዘዬ ወደ ነሱ ትላንትና ኔ አረብ ሀገር እያለው ሰጠኋቸው ብዬ ቢሄድ መጣች ይምጣባት ነው ምባለው። ማንም የሚያዝንልሽ የለም ማለት ነው። ስለዚህ ከአረቦች ተንኮልም ራሳችሁን ጠብቁ፣ ከራሳችሁ ሰውም ተንኮል ራሳችሁን ጠብቁ። እንዲህ እንባክን እንልበስ፣ በልተን እንጨርስ፣ ጠጥተን እንጨርስ ከሚሉ ጓደኞችም ራቁ። ስራ አትናቁ። ስራችሁን ስሩ በአግባቡ። ለምሳሌ ቢሮ ምናምን በተንከራተታችሁ ቁጥር መጨረሻችሁ ምን የሆነው ማበድን መተም በሽተኛ መሆን ነው። አንደኛ ቢሮ ስትመለሱ እንደዚህ አይነት መዳም ገጠመችን ብላችሁ ፈር ከፍታችሁ ቢሮ ስትመለሱ የምትገጥማችሁን ሌላ መዳም አታቁም። አንድ ወርም ሆነ ሁለት ወር የሰራችሁበትን ብር ቢሮ ነው የሚበላው። በቃ ልነግራችሁ አልችልም። ወላሄ ነው ምላችሁ እና ላይክ ማድረግ እንዳትረሱ። ቤተሰብ አላረጋችሁ ማለት አላረጋችሁ አርጎ አርጎ ላይ ያላረጋችሁ ለምን ለብዙቶች እንዲደርስ እፈልጋለ የቪዲዮ እና በተቻላችሁ አቅማችሁ ራሳችሁን ለመጠበቅ ለራሳችሁ ዘብ ለመቆም ለራሳችሁ ዘበኛ ለመሆን ሞክሩ። ለራሳችሁ እንትን ዘበኛ መሆን የምትችሉት እናንተ ናችሁ። ከተጎዳችሁ በኋላ እኔ ግን እንዴት ህሊናቸው ቢፈቅድላቸው ነው? ባለፈው ራሱ እኮ የሆነች ልጅ አስራ አራት ዓመት የሰራችበት ብር አጋጣሚ ቲክቶክ ላይ ወጥታ ተናግራ፣ ላኪን ሀቋ እጇ ላይ ገብቷል ማለት ነው። ሁለት ሚሊዮን ብር የኢትዮጵያ ሁለት ሚሊዮን ብር ማለት ነው። በስምንት መቶ ሂሳብ ነው ለዛውም፣ ደመወዙ የታሰበላት አስራ አራት ዓመት አንድ ቤት ውስጥ በስምንት መቶ ሰርታለች። አረቡ እንግዲህ ያለ ስልክ ያለ ምን ነበረ አግቶ ያስቀመጣት ማለት ነው እና እንዴት ቢፈቅድላቸው ነው ይህን ያህል ደሞዛቸውን አጠራቅማቸው አጠራቅ አረብ እኮ ደሞዝ ካስቀመጣችሁበት፣ ወላይ ከመግደል ወደኋላ ይሉ ከመግደል ወደኋላ ይሉ የሚገርማችሁ ነገር ገር አስራ አራት ዓመት ድረስ ያለምንም ደሞዝ አስቀምጧት፣ ግን በስተመጨረሻ አላህ ደግሞ ሐቋ ሲያወጣት እንዳጋጣሚ አጋጣሚ ሌላ ልጅ አግኝታት ወደ ቲክቶክ አምጥታት ብሯ በኤምባሲ ተቀብሎላታል። የ14 ዓመት በ800 ብር ታስቦ ወደ 2 ሚሊየን የኢትዮጵያ ብር ተሰጥቷ ትሄዳለች ማለት ነው። አስባችሁታል? 14 ዓመት ማለት ነው። በጣም ከባድ ነው። እንደዚ አይነት ሲቱርስን ሲገጥማችሁ ደሞዝ ወላሂ፣ የአምስት ወር ራሱ እንደዛ አንሰጥም ምናምን ካሏችሁ፣ ነገ ከነገ ወዲያ እያላችሁ ከሆነ መውጣት አለባችሁ ማለት ነው ከዛ ቤት ወይም ጠፍታችሁ ወጥታችሁ መስራት ወይም ደግሞ በቃ አልሰራም ብላችሁ ወስናችሁ ቤት ውስጥ መቀመጥ። ምክንያቱም አማራጭ የላቸውማ። ወደ ቢሮ ይወስዷቸዋል መጨረሻ ማለት ነው።